እንዲሁም በአግባቡ ኢትዮጵያውያኖቹ እንደተረዱት እንደውም ግብፃውያኑ አልተረዱም ይላል። በአጠቃላይ 88 ኮንስቲሌሽንስ አሉ። እግዚአብሔር የፈጠራቸው ናቸው፣ የተለያዩ ቅርጽ የሚሰሩ ናቸው ለማለት ነው። እና ከ88ቱ ሶስቱ ለኢትዮጵያ ነው የተሰጠው እንደ ሀገር። ይህ በጣም ትልቅ ጉዳይ ነው፣ እንደ ሀገር የምንከብርበት ነገር እኮ ነው። ሰው የዛሬ 4000 ዓመት ከአክናው ሳባ እና ከነክቲ ካልንሶ በመቀጠል 19 ዓመት ኢትዮጵያ ነው የመላች ሴት አለች፣ ከአስዮፒያ ትባላለች። ልጅ አንድሮሜዳ ባሏ ሴፊዮስ ይባላል። የአስትሮኖሚው ታሪክ የሚያውቃቸው እነዚህ ሶስቱ ኢትዮጵያውያን ንጉሳውያን ሮያል ፋሚሊስ ከዋክብትን በመመልከት ነው። በቃ ቀና ብለው ቀና ማለት በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። ከዋክብቱን ሳይንስ አጠኑ፣ ለፕላኔቶች ስያሜ የሰጡ ያንን ለግብፃውያን አስተማሩ ይላል። ለግብፃውያን ካህናት ማለት ለጥንቶቹ ኤነርጂ ነው ራሱ የሚችለው። ለዚህ ባለንበት ሂድ ብንባል መሄድም አንችልም፣ ስፒድም አይኖረንም። ለምሳሌ ዛፍ ስር አለው አይደል? ስር የሌለው ግንድ ግንድ ያልተሸከመው ቅርንጫፍ የለም። ስሩ አንሴስተሮቻችን ናቸው ግንዱ እኛ ነን ቅርንጫፉ በእኛ ግንድነት የሚወጡ ሌሎች ናቸው። ሰው እንደዚህ አይነት ነው ፓተርኑ ለማለት ነው። ሰው የዛሬ አራት ሺህ ዓመት ከአክናውስ ሳባ እና ከነክርቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች ሴት አለች። ካሲዮፒያ ትባላለች። ልጇ አንድሮሜዳ ባሏ ሴፌዎስ ይባላል። የአስትሮኖሚው ታሪክ የሚያውቃቸው እነዚህ ሶስቱ ኢትዮጵያን ንጉሳውያን ሮያል ፋሚሊስ ከዋክብትን በመመልከት ነው። በቃ ቀና ብለውም፣ ቀና ማለት በጣም ጥሩ ነገር ነው፣ በጣም ጥሩ ነገር ነው እና ሌላ ዓለም ነው ሰዎች ያላቸው። ምድርን ማየት በጣም አድካሚ ጉዳይ ነው። ቀና ማለት ደግሞ ልዕልና ነው። ሰማይን ሲያዩ የተለያዩ ቅርጾች አሉ ነው። ምናልባት አንድ ቀን አንቺንም ጋብዝሽ እችላለሁ። በተለይ ይሄ ሳምንት ካሲዮፒያ ያለችበትን በጣም ምርጥ ነው ሴፈስም ይታያል አንድሮሜዳም ትታያለች ና አይተው በስማቸው አስጠሩ ነው። ለምሳሌ ጁላይን ጁልየስ ቄሳር፣ ኦገስትን አውግስቶስ ቄሳር በስም እንዳሰየመ ሰየሙ ነው። የማሰየም ጉዳይ ነው። እዛ እሱ ሉሲያን የሚባለው አንድ ተመራማሪ መጽሐፉ ላይ ምን ይላል? ይህን ሁሉ አጥንቶ ማለት ነው። ኢትዮጵያን ስ ዌር ዘ ፈርስት ቱ ኢንቬንት ሳይንስ ኦፍ ስታርስ ኤን ጌቭር ቱ ዘ ፕላኔት ይላ። የከዋክብቱን ሳይንስ አጠኑ፣ ለፕላኔቶች ስያሜ ሰጡ፣ ያንን ለግብጻውያን አስተማሩ ይላል። ለግብጻውያን ካህናት ማለት ለጥንቶቹ እንደውም በአግባቡ ኢትዮጵያውያኖቹ እንደተረዱት እንደውም ግብፃውያኑ አልተረዱም ይላል። እና በጣም ሰፊ ጉዳይ ነው። እዛ ድረስ ሄደው የሚገነቡት ግንባታ ቀላል አልነበረም። ወደዛ ውስጥ አንገባ ምንድን ነው ይመለከቱ ነበረ እና በስማቸው ሳየም በኋላ ሰከንድ ሴንቸሪ ላይ ሁለተኛው ክፍለ ዘመን ላይ ፕቶሎሚ የሚባል ተመራማሪ ተነሳ። የሳይንሱ ዓለም በጣም የሚያውቀው ነው። አልማገስት የሚባል መጽሐፉ ላይ አርባ አራቱን ኮንስቴሌሽኖች መዘገበ አርባ አራት አሁን ደግሞ በደቡብ ንፍቀ ክበብ አካባቢ ያሉት ሁሉ ሲጣኑ በአጠቃላይ 88 ኮንስትሌሽንስ አሉ። እግዚአብሔር የፈጠራቸው ናቸው፣ የተለያዩ ቅርጽ የሚሰሩ ናቸው ለማለት ነው። እና ከ88ቱ ሶስቱ ለኢትዮጵያ ነው የተሰጠው እንደ ሀገር። ይህ በጣም ትልቅ ጉዳይ ነው እንደ ሀገር፣ የምንከብርበት ነገር እኮ ነው። አንድሮሜዳ ፕሪንስስ ኦፍ ኢትዮጵያ ብሎ ኤ ላይ ነው የሚያነሳት መጀመሪያ፣ አኤዩ ማለት ነው አኤዩ ማለት ዓለም አቀፍ የስነፈለክ ህብረት ካሲዮጵያ፣ ኪኖፍ ኢትዮጵያ፣ ንግስተ ኢትዮጵያ፣ ሴፈስ፣ ኪንግ ኦፍ ኢትዮጵያ። በሀገር ደረጃ የተመዘገበች በከዋክብት ካርታ ኢትዮጵያ ብቻ ናት በታሪኳ በሀገር ደረጃ በሰማንያ ስምንቱ ሌላው በእንስሳት ባሕራዊት በተለያዩ ቁሳቁስ ኢትዮጵያ ግን እንደ ሀገር የተጠቀሰች ሶስት ጊዜ እሷ ናት ማለት። ይሄ በጣም ትልቅ ጉዳይ ነው። ከዚህ በኋላ ከዋክብት ማሰየም ብቻ ሳይሆን ብራና ዳምጠው፣ ቀለም በጥብጠው፣ ብር ቀልጸው ብዙ የስነ ፈለክ መጻሕፍት አበርክተውልናል። ይሄ ራሱ በጣም ትልቅ እውቀት ነው። አልፎ ተርፎ ደግሞ እንደ ኦብዘርቫቶሪ ሰማይን መመልከቻ፣ ምሳሌ ላሊበላ ዛጎይ ስራው መንግስት ትልቁ ላሊበላ የሰራው ስራ ቤተ ገብርኤል ላይ የስነ ፈለክ ክበቦች ነበሩ። እነዛ ክበቦች ማርኮ ቪጋኖ የሚባል ኢጣሊያናዊ ተመራማሪ ያጠናቸው ይመስለኛል። በጣም ክበቦቹና ሰማይን ያይበት የነበረ ነው ንጉሰ ነገስቱ። ይህ ብቻ ሳይሆን ሰማያዊ ካርታ ምድር ላይ ማምጣት ለምሳሌ የላሊበላ የቤተገብርኤል ገብርኤል ዲዛይንን ብትመለከቹ ማታ ማታ የምናያቸው ፕሌዲስ የሚባሉ ሰባት ትማማቾች የሚባሉ ከዋክብት አሉ በሙሉ ቶረስ ወይም ሳውር የሚባል ኮከብ አለ። አሁን ወጥቷል። ኦረዲ በጣም ደስ የሚል ምሽት ነው። የታሳስጥር ለከዋክብ ተመልካቾች አጠገቡ አሉ። ፕሌዲስ ቅርጹን ያንን ነው ኮፒ ያደረገው እና ፊደለው ሁሉ አስትሮኖሚ ነው። ፊደሏችን ሁሉ መቶ ሰማንያ ሁለት ማለት የአመት ግማሽ ኢኪኖክስ የሚባለውን ቀመር ነው። ሰባቱ ብሩሃን አካላት ዞዲያክን ይወክላሉ። በጣም ብዙ ጉዳይ ነው። ስለዚህ ስነፈለክ ስትነሳ ኢትዮጵያ በጣም ክብር ያላት ሀገር ናት። ይብን መጽሐፍ ሄኖክን ራሱ ከኢትዮጵያ ወደ ሌላው ሲሸጋገር እኮ ውስጡ ያለው የሥነ ፈለክ ምስጢር ለሌላውም አለም ተሻገረ ማለት ነው። ስለዚህ ይሄ ነው አስትሮኖሚ ተብሎ ሊጠና ይችላል ማለት ነው። ራሱን ይችላል። ሶ ኢትዮጵያውያን በጣም በጣም በዚህ ትልቅ ትልቅ ክብር ያላቸው ናቸው። አለም አቀፉ የአስትሮኖሚ ህብረት ንቁ የሚል መልእክት ያስተላለፈ ይመስለኛል። በ2011 ነው 13 ዓ ም ኢትዮጵያ የራሷን ከዋክብትና ፕላኔት ሰይማለች። ኢትዮጵያዊ ስያሜዎቻቸው ምን ይባላል? ሂደቱ እንዴት ነበር? እነ ሰማያዊ ነገሮች ሲገኙ በዓለም አቀፍ የስነፈለ ክብረት ነው ስያሜ መሰጠት ያለበት ሶ ኮከቡ HD 1617175 የሚባል ኮከብ ነው ኤክሶፕላኔቱ ኦርቢት የሚያደርገው HD 1617175 ቢ የሚባል ኤክሶፕላኔት ነው ነው ሶ የራሷን ፕላኔት እና ኮከብ እና ምናለ ኢትዮጵያውያን ስያሜ ይስጡ እድሉ ብሎ እድሉን ወደ ኢትዮጵያ ሀገር አመጣ ነው ሌሎች ሀገሮች ይሰይማሉ? የእኛ ግን ልዩ የሚያደርገው ምንድን ነው የተገኘው በኢትዮጵያ ልዕልት ስም በተሰየመው ኮንስትሌሽን ህብረ ኮከብ ውስጥ ነው። ስለዚህ በዛ ዘመን ጠፈርን አይታችኋል፣ ቀና ብላችኋል። አሁንም ቀና በሉ ነው ዩኒቨርስ የሁላችንም ነው ነው ማንቃና በጠፈር ምርምር ዙሪያ ደግሞ በጣም ጥሩ ስራዎች እየተሰሩ ነው። የ15 ዓመት በጣም ጥሩ እንቅስቃሴዎች አሉ። ኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ኢትዮጵያ ስፔስ ሳይንስ ኤን ቴክኖሎጂ ኢንስቲትዩት፣ አንድሮሜዳም ሁሉም እንደ አንድ ሀገር ሆኖ እየሰራ ነው እና የዕድል መጣ ከዛም የባለሙያዎች ጥምረት ተደረገ። ምክንያቱም ትልቅ ሀገራዊ ጉዳይ ነው እና በጊዜው አስታውሳለሁ፣ ህዝቡ ነው ስም እንዲሰጥ የተለያዩ ተቋማት ደብዳቤ ተበተነ። እዛ ቲም ውስጥ ነበር እኔ እንደ አንድሮሜዳ፣ ዶክተር ጌትነት ፈለቀ ሁለታችን ነበር። ከኢትዮጵያ ስፔስ ሳይንስ ሶሳይቲ፣ ከኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት ነበሩ። በኋላ አስር ስሞች ወጡ። የተለያዩ ስሞች ናቸው ኢትዮጵያን ይገልጻሉ ተብለው የእኛ ድርሻ ስም ማውጣት አይደለም። ስሙ የሚያወጣው አይዩ ነው። ማቅረብ ነው እኛ የኤክሶፕላኔቱን አይነት የኮከቡን አይነት ውስጡ ያለው መጠነቁሱን ዳያሜትሩ ምናምኑን መግለጽ ነው። ያ ተቋም ይሰጣና መጨረሻ ላይ ኢትዮጵያዊ ስም ሁሉን የሚያስማም ማወጣ ኤችዲ 16175 የሚባለው ኮከብ ቡና ተባለ። እሱን ኦርቢት የሚያደርገው ኤክሶፕላኔት ደግሞ አቦል አቦል አቦል እንግዲህ ቡና የመጀመሪያው አቦል ቡና ይባል የለ። ስለዚህ ኮከቡ ቡና ኤክሶፕላኔቱ አቦል ተብሎ ተሰየመ ማለት ነው። ሶ ኤኒ ማንኛውም ሳይንቲስት ስፔሲፊካሊ ያን ኮከብና ኤክሶፕላኔት ቢያጠና ኮከቡን ሶ ቡና አቦል። አዎ በቃ ኢትዮጵያዊ ስያሜ ነው፣ በጣም ደስ የሚል ስያሜ ነው። ለእኛም ያው አዩ ጥሩ ሰርቲፊኬሽን ላከልን በጣም ትልቅ ማስታወሻ ነው። ሰማያዊ አካላትን ያውም ደግሞ መቶኛ አመቱን ሲያከብር ነውና መቶኛ አመቱን አያዩ ዓለም አቀፍ አስትሮኖሚ ህብረት ሲያከብር ኢትዮጵያውያን ኮከብና ፕላን ኤግሶርስ ከዚህ ዓለም ውጭ ያሉትን አካላት በመሰየማችሁ በቃ በጣም ምን ደስ የሚል ማስታወሻው ቤት ያለ እሱ አለ። በጣም ደስ ይላል። እነዚህ ነገሮች በጣም ጥሩ ናቸው ብዬ አስባለሁ። ካሪኩለማችን ውስጥ ተቀርጸው እነዚህ ነገሮች መካተት አለባቸው የሚል እምነት አለኝ። ይህ ብቻ ሳይሆን ይህን እውቀት ደግሞ ማሸጋገር ስለሚገባ እንግዲህ ከ29 መጻሕፍት ውስጥ አራቱ የስነፈለክ መጻሕፍቶች ናቸው። አንደኛው አንድሮሜዳ አንድ። ሁለተኛው አንድሮሜዳ ሁለት እና ኢትዮጵያ ዘመን አቆጣጠር የሚል ሶስት መጽሐፍቶች ከዶክተር ጌትነት ፈለቀ ጋር አስትሮፊዚስት ነው አብረን አዘጋጅተናል። በጣም ብዙ ሰዎች አንድሮሜዳን መጽሐፍን አንብበዋል አስታውሳለሁ። ሌላው አንድ የጻፍኩት ደግሞ ማዛሮት የሚል ነው። ማዛሮት ሶስት መቶ ሰባ ምናምን ገጽ የሆነ መጽሐፍ ነው። እሱ ደግሞ መንፈሳዊ ንባፍ ስፕሪቹዋሉ። ለምሳሌ አንዳንድ ሰው ከዋክብትን ማወቅ ከእግዚአብሔር መለየት የሚመስለው በጣም ሞኝ ሰው አለ በጣም ሞኝ ሰው አለ እና፣ ሰማያት የእግዚአብሔርን ክብር ይናገራሉ ይላል ዳዊት። ሰይጣንን እኮ አላለም። ሰማያት የእግዚአብሔርን ክብር ይናገራሉ። ሰው ሰማይን አየ ማለት እግዚአብሔርን አያወቀ ማለት ነው። ያንዳንዱን ስራው ጠፈርም የእጁን ስራ ያወራል ይላል። ሶ ጠፈር የእጁን ስራ ስለሚያወራ፣ ሰይጣን ደግሞ ማኒፕሌት ያደርገዋል። ገባሽ? ሰው ያንን ተረዳ ማለት ልክ እንደ ሰባ ሰገል ኮከቡ መርቷቸው ክርስቶስ ጋር እንደደረሱ ወደ አምላክ ስለሚያደርስ ሰዎች ሁሌ በድንቁርና ይሄን ነገር እንዳያዩ አንዳንድ ነገር መካከል ላይ ይቀላቅላል። ስለዚህ ሰዎች ያንን አይተው ሲደናበሩ ከትልቁኑ ጉዳይ ሳያዩ ሞት ይቀድማቸዋል ማለት ነው። ማዛሮት ማለት ቢብሊካል አስትሮኖሚ ነው። መጽሐፍ ቅዱስ ከዘፍጥረት እስከሚል እስከ መጨረሻው እስከ ዮሐንስ ራይ ስለ ከዋክብት ምን ይላል? ሰማያትን ቀና ስንል ምናያቸው ፕላኔቶች ምንድን ነው ምሳሌነታቸው? ኮንስትሌሽኖች ምንድን ነው? እግዚአብሔር እዛ ውስጥ ሊያስተላልፍ የፈለገው ምሳሌ ምንድን ነው? ሰዎች እንዲያውቁት ያንን መጽሐፍ ያው አዘጋጅቼ አይ ቲንክ አንባቢያን አምቦታል። አማዞንም ላይ አለ። አማዞን ላይ በምን ቋንቋ ነው ያለው? በአማርኛ ቋንቋ። ስለ ጻፍካቸው ሀያ ዘጠኝ መጽሐፍት የምትለን ነገር ካለ። ምክንያቱም አሁን እኔ ሳገኘ ሳይ በጣም ወጣትና በዚህ አጭር ጊዜ ውስጥ እነዚህን ሁሉ መጽሐፍ መጽሐፍ አይከብድም ወይ? በምን ጊዜስ ነው ተጠቅመህ የጻፍካቸው? ጊዜ አንጻራዊ ነው። ስለጊዜ ብዙ መናገር ይቻላል። ራሱን ችሎ እኔ ጊዜ አንጻራዊ ሆኖ ይታየኛል። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት አመት ኑሮ ብዙ ልምዶች ይኖሩታል፣ አንዳንዱ ረዥም አመት ኑሮ ጥቂት ልምዶች ይኖሩታል። በጣም ይገርመኛል። ለምሳሌ የሶስት አመት ህፃን ቅዱስ ቂርቆስ ይታወቃል። ቅዱስ ቂርቆስ ትልቅ ገል ተጽፎለታል፣ እና የኖረ ዓመት ሶስት ዓመት ነው ብለሽ ስታስተዊት ትገረም ያለሽ። እንዴት ሊሆን ቻለ ትያለሽ። አንዳንድ ሰው ደግሞ ዘጠናም ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለታለሽ? ለመሙላት ነው። አሁን ታሪክ ጽፍ አለ ሰዎች ከዘመንም ከምን ሲያርፍ ና አቶ ገሌገሌ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? አንድ ገጽ አይሞላም፣ ህይወታችን ማለት ነው። በጣም ከባድ ነው ለመሙላት። እንዴት ሊሆን ይችላል? የተገቢ ነው ብያላምን። ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ አንድ ጫካ አቋርጦ ነበረ ቢ ብሎ ነበረ፣ ልትትች ያለሽ አለ የአንበሳ እንኳን ታሪክ ከዛ ጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው። ለምሳሌ ትልቅ ቫልዩ ምን ሰጠው? ገንዘብ ነው። ግንዛቤን ሳይሆን ገንዘብ ነው በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስኪ የሚኖረው ገንዘብ ነው። ኦኬ ጥሩ ነው። ሰው ገንዘብ አያግኝ ማለት አይደለም። ግን አንድ ሰው ለምሳሌ ገንዘብን የምታስቢው ያለሽን ሀብት ገንዘብሽን የምታስቢው ነቅተሽ ነው አይደለ? በህልምሽ ታስቢዋለሽ፣ አታውቂውም። ቢኑርሽ አይኑርሽ አታውቂውም። በቃ በቃ የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ። ስለዚህ ሰው ሰባ ምናምን አመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት ሰላሳ ምናምን አመት ይተኛል። አርባ ምናምን አመት ነው ምድር ላይ የሚኖረው ነቅቶ ማለት ነው ምናምን ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ አምስት ሚሊዮን ብር ይኖር በትንሹ ወይም አስራጆ ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል፣ ነው ሲለይ ያለውን ቫሊዩ ለማስረዳት ነው። እንዴት የለፋበት ነው መነገር ያለበት አይደል? ለምን ይኸው ታሪኩ ላይ አስር ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ አይባል የለፋበት ለዛ ከሆነ ምን ያህል እዛ ላይ ሲቆም ቆመ ነው፣ ቆመ ነው። ልክ ሲተኛ እንደማያውቀው ነው፣ ቆመ በቃ እዛ ላይ። ህይወት ታሪካችን ውስጥ እንኳን የማይገባ ነው፣ ሊገባ አይችልም። ምናልባት ከአስር ሚሊዮን ውስጥ አውጥቶ በጎ ስራ ካደረገበት፣ ድሆሽ ከረዳበት፣ ካበላበት፣ ካጠጣበት ያቺ ቫሊዩ አግኝታ ሰው ዘንድ ነው ምልሽ እገሌ አብልቶ አጠጥቶ ተብሎ በጎ ከተነገረለት አምላክ ፊት ምን ቫሊዩ ይኖረው ይችላል? ሰው አለቀ እስከ እንትኑ ድረስ ማለት ነው አብቅቷል። ሰው ለዚህ ብቻ አይደለም አልነበረም መፈጠሩ ነው። እዛ ይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል፣ ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው የተፈጠርንበትን አላማ ስለሚያስረሳን፣ ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ሶስፕሪሽሆኑ ዓለም አክሰስ ስለማናደርግ ታሪክ የለንም ታሪክ የለንም እንሞታለን ነው። እና ጊዜ በጣም አንጻራዊ ነው በጣም እዚህ ላይ ይሰመርበት። ሰዎች ብዙ ጊዜ ይጠይቁኛል። እኔም መልስ መስጠት ስለምቸገር ነው ስለምቸገር ነው። መጀመሪያ ጥያቄ ስታነሺ የሆነ መጀመሪያው ላይ ምን አልኩኝ? ከእድሜ ይልቅ የህይወት ኤክስፒሪንስ ብዙ ነው አልኩኝ። ራሴን ነው ራሴን። ኦኬ ነው የምናገር ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው አያስጠኝም መጽሐፍ ጽፌ ያለው በበረሃ ውስጥ በመርከብ ውስጥ በአየር ላይ ብዙ ነገሮች ላወራል እችላለሁ። ይኸው ታሪክ አውራ ብባለ ኤክስፒሪየንስ ነው አይደለ? ይሄ ሁሉ ትምህርት ቤት ውስጥ ምናምን ውስጥ እነዚህ ነገሮችና ከኖርኩበት ዕድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው ለምን ይሄ የሆነ ብየሳስብ ሳስብ ጊዜ አንፃራዊ ነው የሚለው መልስ እኔ ላይ መጠ ለምሳሌ ገንዘብ ይበረክታል እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላቸው አስራቴን ስጡኝ ይለ አይደል? እግዚአብሔር ቸግሮት አይደለም፣ ኦር ሳምቲንግ አይደለም። ስሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን። ርንቺና ሌላ የአንቺ ተርፎል ተርፎሽ የዛኛው ደግሞ ወዲው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰቶት ሰቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት፣ ግን እድሜያቸውም እንዲባረክ፣ ቢጸልዩ መልካም ነው ብዬ አምናለሁ። አንድ ትልቅ ትምህርት ላስተላልፍ፣ ይሄን ነው ምለው፣ ጊዜም ባርከው አልፋ፣ እግዚአብሔሮ ጊዜም ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ሶ ዊትነስ ነኝ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ሁልጊዜ እንደው ሳነበው እንደነቃለው ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ለማቴዎስ እነ ጴጥሮስ እና ዮሐንስ አሳጥማጅ ናቸው፣ ሌላም ሌላም እነ ቶማስ የግንብ ስራ ወዘተርፈ ተርፈ ሉቃስም ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረህ ማለት ልፋት ቀረህ ነው። በጣም ትልቅ ጉዳይ ነው ማወሩ። አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት፣ እነ ጴጥሮስን ኑ ይላቸዋል። ነፋስ ሲገሰጽ ያሉ ሙስያ፣ ብርሃን ሲበራ በጣም ስፍር ቁጥር የሌለው ነገር ያሉ ሰው ደሞ አጾሙ ሞይ ስሏቸው ሙሽራው ያለ ሚዚያ አይጾም ሚላቸው ሚዜዎቹ አይጾም ሚላቸው እና የነበሩበት ህይወት በጣም በቃ አይተውት ማያቁት ነው ነው ተለውጧል። ይሄ ህይወት ተለውጧል። ሶ ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው ወደ ድሮ ስራቸው ለኖሩ ነው ጀመሩ ጴጥሮስ የጣለውን አሳ እንትን ማጥመጫ ሄደ ነው እና አሳ ለማጥመል ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነው። እና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል፣ አሳ ግን የለም። አታገል፣ መታገል፣ መታገል፣ አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሉ ትርጉም አለው። እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። ቅጽበቱን በጣም መመልከች ቀያ፣ ወደ ቀኝ የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ራይት ነው እና ወደ ቀኝ ሲመጡ፣ አሁን አሳውን ደግሞ ጠብሰን እንበላለን፣ እናዘጋጃለን እንዳይሉ፣ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስት አለ እና ተለወጠ ነው። ኦኬ። ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር ዘጠናውን እኔ ልሸከምላችሁ ግድ የለም አስሯን ተሸከሙ አይነት ነው። እኛ ደግሞ ኖ ኖ ኖ ኖ፣ አይ ግድ የለም እኛ ዘጠናውን እንሸከም፣ አስሯን ነው ላንተ ምናሸክሙ። ኦኬ፣ ኮንቲኒው ሂዱ አይነት ይመስላል። ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከች በዚህ ዓለም ስላለው ጉዳዩ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ አትጨነቁ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ፣ ከምግብ ጋር ተያይዞ ከልብስ ጋር ተያይዞ የምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግሥቷንና ጽድቋን ፈልጉ፣ እኔ እችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም። በአካቸው አይነት ነው ትኩረት ማድረግ ያለብኝ ወዳዘዘኝ ይመስላል።